መሐመድ ጭራሽ በዳዲ የሚሄዱ ልጆችን እያየ በዳዲ ይ በዳዲ የሚሄዱ ልጆችን እያየ እቺ ስታድቅ ሆነ ደስ ብለው ነው እንግዲህ በዳዲ የምትሄድ ሳለች ስታድቅ እኔ ካልሞትኩ አገባታለሁ። ኦቦ ጋንዲሳን እንደሰማችሁት በነቢያችን መሐመድ ዓለይሂ ሰላት ወሰላም ላይ ሲቀጥፍ የነበረ ነው። በነገራችን ላይ ኦቦ ጋንዲሳ በኦርቶዶክስ ዶክትሪን ተስፋ የቆረጠ ነው። እንግዲህ በነቢያችን ላይ የቀጥፈውን በመረጃ እናጋልጣለን።

መመልከት ትችላላችሁ። አረበኛ ለምትችሉ አረበኛ ለማትችሉ በእንግሊዝኛ ማየት ትችላላችሁ። ሐዲስ ወባዒፍ ነው። ሊቁ ያሬድ ሲባል ማንኛውም ኢትዮጵያ አስኮላ የቆጠረው ሁሉ ያቀዋል። ይህንን ያልኳችሁ ለምንድን ነው፣ በተደጋጋሚ የኢየሱስ ክርስቶስ የሃይማኖት ሰባኪ እንጂ ፈጣሪ አይደለም፣ አይመልክም የሚለው ስለማይገባችሁ እንዲገባችሁ ነው የሊቁ ያሬድን ታሪክ ያመጣሁላችሁ። የኦርቶዶክስ ዜማ፣ የመዝሙራት ዜማዎች የምትሰሟቸው ሊቁ ያሬድ የተባለ የኦርቶዶክስ መምህር የፈለሰፈው ነው። በኦርቶዶክስ ቤተክርስቲያን የጋብቻ ስርዓት፣ የአጽዋማት የስግደት እነዚህ ነገሮች የኦርቶዶክስ መምህራን መነኮሳትና ቀሳውስት የፈለሰፉት ነው። ልክ እንደዚህ ሁሉ በጥንት ጊዜ የነበሩ የክርስቲያን መነኮሳትና ቀሳውስት ናቸው። በመካከላቸው ልዩነት ሲፈጠር ያንን ልዩነት ለማስታረቅ ተሰበሰቡ። ቢሰበሰቡ ምንም ፋይዳ የለውም። ኢየሱስ ክርስቶስን ፈጣሪ አድርገው ሹመው ኢየሱስን አምልኩት፣ ፈጣሪ ነው ያሉት ቀሳውስት እና መነኮሳት ናቸው። ልክ እንደነ ሊቁ ያሬድ አይነቶች ማለት ነው። ተግባብተናል። ስለዚህ እነ ሊቁ ያሬድ የፈለሰፉት የዜማ የኦርቶዶክስ ዜማ መጽሐፍ ቅዱስ ላይ የለም። የጋብቻ ስነስርዓት መጽሐፍ ቅዱስ ላይ የለም። አጽዋማት፣ ስግደት መጽሐፍ ቅዱስ ላይ የለም። ኢየሱስ ፈጣሪ ነው ይመለካል፣ ማርያም ፈጣሪ ነው ወለደች፣ የአምላክ እናትናት፣ የፈጣሪ እናትናት፣ የእግዚአብሔር እናትናት መጽሐፍ ቅዱስ ላይ የለም። ኦኬ፣ እነዚህ ነገሮች በጣም አስደንጋጭ ናቸው ለኦርቶዶክስ ማህበረሰብና ማህበረሰብ ለኦርቶዶክስ ቤተክርስቲያን። የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ የለም። ኦርቶዶክስ ቤተክርስቲያን ውስጥ የሚደረገው ከሐዋርያት የተገኘ አይደለም፣ ከመጽሐፍ ቅዱስ አይደለም የተገኘው ብለን ስንል የኦርቶዶክስ አፖሎጂ ነን የሚሉት ተስፋ በመቁረጥ ነው። እንግዲህ በነብያችን ላይ የሚቀጥፉት ማለት ነው። ስለዚህ የሊቁ ያሬድን ምሳሌ ያመጣሁላችሁ ቀለል ባለ አማርኛ ኢየሱስን ፈጣሪ ነው አምልኩት፣ ኢየሱስ እግዚአብሔር ወልድ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው ትርክት የመጣው ልክ እንደነ ሊቁ ያሬድ አይነት የክርስትና መነኮሳትና ቀሳውስት ያመጡት ፍልስፍና እንጂ ሐዋርያት በኢየሱስ ፈጣሪነት አያምኑም። ኢየሱስን አለመለኩም። ኢየሱስ እንዲመለክ ወይም ፈጣሪነት ተብሎ እንዲታመን አልሰበኩም ለማለት ያክል ነው ይመስላል።